እኛን ከምትሞችብኝ በጦተ ይሻለሁ በቃ ሩጫሽን አቁሜ ስትለኝ ወደ ቤት የገብቼ ቁጭ ብዬ ነው አሉት። ያው ወዳጆቼ ወዳቸዋለሁ። ያው ቪዲዮ ስትጀምሩ ላይክ ሰብስክራይብ ማድረጋቸው አትርሱ። ወዳቸዋለሁ በማለት ግድያ መኮራት ተደረገብኝ። በኋላ ወደ ፖሊስ ወሰድኩት ጉዳዩን አሁንም የዩቲዩብ ወዳጆቼ ዛሬ ለየት ባለ ሁኔታ ነው የመጣሁላችሁ። የአትሌት ገለቴ ጉዳይ ያው አሳስቦኝ ነው የመጣሁት። ያው እንደምታውቁት አትሌት ገለቴ አይዞሽ ገለቴ በመጥራን ትታወቃለች። ሰሞኑ ያው በጠራራ ፀሐይ ተዘርፍ ያለው የኢትዮጵያ ሰዎች ዳኘኝ ብሎ መጥታለች። እስኪ ቪዲዮ አይተን እንመለስ። ግን ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ባይ ባይ። እኔ አሁንም ቢሆን የኢትዮጵያ የቁርጥ ቀን ጀግና ልጅ ነኝ። አገሬን ያስጠራው ስኖርም ኢትዮጵያዊ፣ ስሞትም ኢትዮጵያዊ ኖ ብዬ የሚጠራው ራሴ ነው። ከሀገር እንዲጠፋ ነው ይሄ ሁሉ እየተደረገብኝ በደል ማለት ነው። እኔ አልጠፋም። አገሬም ባንዲራ ለብሻ ሀገሬን አገልግያለሁ። አገሬ ነው የሚሞቱ ዛሬ ወደ ሚዲያ የመጣበት አጋጣሚ ቢኖር ህዝቤ ለምን ጠፋች ለምንደው ህዝቤ እንዲሰሙኝ። ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ፊት እንዲሰጡ ይፈልጋለሁ። እንደገና በሁለተኛ ደረጃ ደግሞ ጠቅላይ ሚኒስቴር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አድርጋለሁ። በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ አይ፣ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ። ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስል እንግዲህ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 ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደረስሽበት? በወንጀል ከሰስኩት። እንዴት በወንጀል ይከሰሳለሁ በማለት ግድያ መኮራ ተደረገብኝ። ከዛ በኋላ ወደ ፖሊስ ወሰድኩት ጉዳዩን። አሁንም ማለት ነው ከዛ በኋላ ስትል ያንን ወንጀል ኦሬዲ ቤቱ ውሉ ፈርሶ ቁልፉ እጄ ላይ መጥቷል። አሁን እሱ ያላውክልና ይሸጠው ገዥዋ ብቻ የቤት በስንት ቢሸጥ ጥሩ ነው? ባለሶስት መኝታ ነው፣ 500 ሺህ ብር ነው ሸጥኩም ምለው የሸጠውም ደግሞ ወደ እኔ አካውንት አይደለም። የት ነው ቤቱ አካባቢ ብትለኝ፣ ሲኤምሲ ጀርባ የቀድሞ ሲኤምሲ ጀርባ ከገስት ሞል ማለት ነው። ይሄ 500 ሺህ ብር 500 ሺህ ብር የሸጥኮ ብር ውስጥ የታረከው የኔ አካውንት ላይ አልገባም። ገዢዋም ደግሞ በአምስት መቶ ሺህ ነው ገዛ ነው የምትለው። ስለዚህ አሁን ስቲል አሁን እኔ ብዙ ብዙ ማለት ማፊያዎች ድርጅት አደራጅቶብኝ ስቲል ግድያ ሙከራ እየተደረገብኝ ነው ያለው ስቲል ከዚህ የተነሳ እናቴ ልጄ ከምትሞችብኝ ትናንትና ለምኛ አሳድገሽ የምትወጂ አገርሽን የምትወጂ ህዝብሽን በማገልገል ላይ የቆየሹ ዛሬ ደግሞ ህዝብሽን አገልግልሻል፣ አገርሽን አገልግልሻል፣ አስጠርተሻል። ዛሬ ደግሞ ለምኛ ያሳደግኩ ልጄ እኔንም አስጠርተሽኛል። ከምትሞችብኝ በጡት ተይዥሻለሁ፣ በቃ ሩጫሽን አቁሚ ስትለኝ ወደ ቤት የገብቼ ቁጭ ብዬ ነው አሉት። ግን ሰብስክራይብ ማድረጋችሁን አትርሱ።